አላለቀ አንቺ የከፈልሽው መስዋዕትነት እንዲህ በቀላሉ አለቀ የሚባል አይደለም ይኝ ኢፉ እኔን ተመልከችኝ ቃል እገባልሻለሁ ወንድሜ በፍጹም አይታሰርም ይሄ እንዲሁን ደግሞ እኔም አንችም አንፈቅድም ይኝ እኔን ተመልከቺኝ ያፌትን ያፈትን እንደ ምንም ታግረን እናሸንፈዋለን እሺ አቅቱ በቃ እማክሽን ኢፉ ነኝ ስሚኝ

ና እራሴን ሰው እንኳን ማዳን አልቻልኩም። ፂመኝ ናታን ካጣሁ እኔ መኖር አልችልም። እባክሽ ኤፉ ተረጋጊ። እኔ እና አንቺ ተስፋ ካልቆረጥን ብቻ ነው ወንድሜ ልናድነው የምንችለው። እንደዛ ካልሆነ በፍጹም ልናድነው አንችልም። እባክሽ የእኔ ናታን በጣም ናፍቆኛል። በሱ ውስጥ ማረፍ እፈልጋለሁ እ

እባክሽን አታልቅሽ። ሀሳብ ላይ ናት ኢፉዬ፣ በጣም ሀሳብ ላይ እና ጭንቀት ላይ ናት። ምን ሆና ነው? ምንስ ደረሰባት? ምንስ አገኛት? ቤተሰቦቼ እንዳያችሁት፣ ቪዲዮን እንደተከታተላችሁት በጣም ምጽዋትነት እየከፈለች ነው ማለት ነው ኢፉ። በማን በማን ይሄ መጽዋትነት የሚከፈለው፣ እስኪ አብረን እንየው ማለት ነው ውድ ቤተሰቦቼ ኢፍራታ እና ፂ በዛሬው ዕለት በጣም ተጨናንቀው አብረው እያለቀሱ ነው፣ እየተላቀሱ ነው ማለት ነው። ውይ እምባ ሲወርድ እና ፂዬ በጣም ተጨናንቃለች። በጣም ተጨናንቃ ተከትላት እየሮጠች ነው። ኢፍራታ እባክሽን ስሚኝማ ትላታለች። ኢፍራታም አበቃ በቃ አብ ቅትዋል። ትላታለች አበዴን ፅ አበዴን ኢፉዬ አይታሰርም ትላታለች። ናታዬ አበዴን አይታሰርም ትላታለች። አይታሰርም አብ ሽሪ ትላታለች። ከዛ ኢፍራታ ደግሞ እኔ ናታን ካጣሁ መኖር አልችልም፣ ትላታለች ናታን ታጣው፣ መኖር አልችልም። ፂ ደግሞ ናታ ፂዬ በጣም ናታዬ ናታዬ ናፍቆኛል ትላታለች፣ ናታዬ ናፍቆኛል ትላታለች። እሺ በቃ ተረጋጊ ትላታለች። እሺ በቃ ተረጋጊና የሚሆነው እናደርጋለን ትላታለች እና ኢፉዬ በጣም ሀዘን ላይ ና በቃ መጨናነቅ ላይ ነው ያለችው። እንዳያችሁት ማለት ነው ቤተሰቦች፣ በጣም እየተጨናነቀች እና እያለቀሰች ነው ያየነው። ቪዲዮውን እንዳያችሁት ኢፉዬ በጣም ለቅሶ ላይ ናት። ራሷን መቆጣጠር አቅቷታል። ራሷን መንከባከብ አቅቷት በቃ ባያገኘችበት እየወደቀች ነው ማለት ነው አይታችኋ ከሆነ በያገኘችበት እየወደቀች ነው። ፂ ናታ ናፈቀኝ፣ ምን ልሆን ጽዬ ውሰጅኝ ከናታ ጋር ትላታለች። በቃ ጺም ምንም ማድረግ አልቻለችም። እባክሽን አታልቅሺ ትላታል። እባክሽን አታልቅሺ አሁን ላይ መገናኘታችሁ ላንቺም ለሱም ጥሩ አይደለም ትላታለ። ኢፉ ጽዬ ማለት ነው ኢፉን ኢፉዬ በጣም እያለቀሰች ነው ይህን ቀን እኔና አንቺ በአንድ ሆነን እናልፈዋለን ትላታለች ፂየ ዋው ታስታውሻለሽ አይደል እኔና አንቺ ሀዘናችንንም ደስታችንን በአንድ ማናሳልፍ ሰዎች ነበርን አይደል ትላታለች ፂየ ማለት ነው ዋው ከዛ በአሁኑ ሰዓት ግን አንቺ ለእኔ በቃ ማዋየው ማማከረው ላንቺ ነው ትላታለች ማለት ነው ከዛ ፂዬ እስከ መቼ ድረስ ነው የማልፈው ይሄንን ያልፋል እያልኩ የምኖረው እስከ መቼ ነው ይሄን ሁሉ እዚህ የደረስኩት ያልፋል እያልኩ ነው እና እስከ መቼ ነው ትላታለች ለኢፉዬ ፉዬ ለፂዬ ማለት ነው ፂዬ ደግሞ ሁሉም ያልፋል እዝ ደርሰን የለም ወይ፣ መከራውንም ደስታውንም እያሳለፍን ትላታለች። ይሄ ነገር ምን ይመስላችኋል ውድ ቤተሰቦች? ቪዲዮውን እንዳያችሁት በጣም አስገራሚ አስደናቂ እንትን ነበራቸው ማለት ነው። ቢኒ በቃ ፊቱ ሁሉ ተጋግጦ ወደ ቤተ ክርስቲያን ሂዶ ዱዓ ወደ ቤተ ክርስቲያን ሂዶ ጸለት እያደረገ ነው ማለት ነው። በቃ በጣም ተመስጦ በፂ ምክንያት ልቡ ስለተጎዳ ተመስጦ እንትን እያለ ነው ማለት ነው። ቢኒ በጣም በየመንገዱ ላይ ሲሄድ ራሱ ስለ ፂ ነው የሚያስበው ማለት ነው። ፂየ በጣም ምን ማድረግ እንዳለበት አላወቀም። ያለ እሷም መኖር አይችልም፣ አልችልም ነው የሚለው ማለት ነው። እንዳያችሁት እንደሰማችሁት ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ። ውድ ሀገሬ ልጆች፣ ይህን ቪዲዮ የምትከታተሉ በሙሉ ቤተሰብ ያልሆናችሁ የደወል ምልክቷን በመጫን ቤተሰብ እንሆን ላይክ ሸር በማድረግ አበረታቱኝ። ውድ እህቶቼ ወንድሞቼ፣ ውድ አገሬ ልጆች አበረታቱኝ፣ እገዙኝ ማለት ነው። እንተጋገዝ፣ እንተዛዘን። ስንተዛዘን ስንተጋገዝ ያምርብናል ማለት ነው። የኔ ውዶች፣ እንደምታዩት መተጋገዛችን፣ መተባበራችን ትልቅ ደረጃ ያደርሰናል ማለት ነው። ውድ የአገሬ ልጆች፣ ውድ ቅን እህት ወንድሞቼ ቪዲዮ እንደተከታተላችሁት በጣም ገራሚ አስተማሪ ነገር አለው ማለት ነው። መዋደድ ምን ያክል መጽዋት እንደሚያስከፍል ምን ያክል ፈተና እንደሚያስገባ በኢፍራታ ላይ አይተነዋል ማለት ነው። አፌትን ያገባችው ናታን ከእንትን ለማውጣት ነው እና ይሄ ነገር ምን ያክል ፈተና ህይወቷን እስከ አሳልፋ እስከ መስጠት ደርሳለይ፣ ማለት ነው። ኢፍራታ ኢፍራታዬ በጣም ደስ እና በጣም ደስ የምትል እና በጣም ታታሪ ልጅ ናት። እንዳያችኋት በቃ ራሷን አሳልፋ ህይወቷን የሰጠች ቆንጆ ናት ማለት ነው እና እዚ ጋር ኢፉዬ በጣም ደስ የሚል ነገር ላይ ነው ያለችው እና ኢፉዬና ፂ አሁንም እንደቀጠሉ ናቸው ማለት ነው ውይይታቸውን ያፌትን እንዳገባሽ ላለቃሽ ነግረሽዋል ትላታለች ፂ ማለት ነው እንዴት እነግረዋለሁኝ ያፌት እኔን እንዳገባኝ እንዴት እነግረዋለሁኝ ትላታለች እና እኔ ወንድሜ ለሱ ስትል ለሱ ስትል ህይወቷን አሳልፋ የሰጠች ምርት አፍቃሪ እንዳለችው በጣም ተደስቻለሁ ትላታለች። አንቺን እኮ አባዬም እማዬም ድነው መጥተው አንቺን በደስታ ነው የሚቀበሉሽ ትላታለች። የእኔ እናት ጽዬ የአባቷን መሞት የእናቷን መሞት አታውቅም ማለት ነው። ኤፍራታ በጣም ደንግጣ የምትለው ነገር የምትለው ነገር ሁሉ ጠፋት ማለት ነው። አባቷ መሞቷን ስለማታቅጽ እና በጣም ደንግጣ ፊቷ ላይ እንትን ይላል። ጽ ንቅንጂ ኢፉ ንቅንጂ ትላታለች። እና እኔ ለአንቺ አንቺ ለእኔ ተባብረን ተጋግዘን አንዳችን ለአንዳችን ሆነን አብረን እንቀጥላለን ትላታለች። ዋው ደስ አይልም? እና ወደፊት ለምናሳልፈው ማንኛውንም ነገር አብረን እንጓዛለን ትላታለ ማለት ነው። ዋው ህመማችንን በውስጣችን ይዘን ህይወታችንን እንቀጥል ትላታለች። እኛ ዲክመታችንን ስለሚያውቁ ነው የሚጫወቱብን። እንደዚህ ዲክመታችንን ማንም ሰው ማወቅ የለበትም ትላታለች። ፂየ ማለት ነው። ኤፉዬ እኛ ካልጠነከር በዲክመታችን ገብተው በዲክመታችን ገብተው ሊጥሉን ይሞክራሉ ድጋሜ ድጋሜ ችግር ሲገጥምሽ ራስሽን ለማጥፋት እንደማትሞክሪ ቃል ግቢለኝ፣ ትላታለ ኢፉዬ ማለት ነው። ዋው ኢፉዬ፣ ምርጥ ምርጥ ምርጥ ጓደኛ ማለት እንደዚህ ነው። እያቸው ምርጥ ጓደኛ ማለት እንደዚህ ነው ማለት ነው። ታታሪ፣ ጠንካራ፣ ተዛ። ኢፉዬ፣ አንቺ ለኔ ብርታቴ ነሽ። ስለዚህ እኔ ለአንቺ ብርታት መሆን አለብኝ እንደዚህ ካልሆን አናልፈውም ትላታለች። ዋው ከዛ ፂዬ ከጎኔ ስለሆንሽ በጣም ነው የማመሰግነው ትላታለይ ማለት ነው። እውነታው ይሄ እንዳልሆነ ሁለታችንም እናውቀዋለን፣ ማንን ለማን እንደማንል ትላታለች። አሁን ሁለታችንም ስለተረጋጋን ማልቀስ ካለብን አለች በራችንን ዘግተን እናለቅሳለን አለች። ፂ ማለት ነው ዋው ጠንካራ ሁናለች። እና ውድ ቤተሰቦቼ ይህን ይመስላል ቪዲዮን እንደት ተከታተላችሁት? ሁለታቸው በጣም ዋው የሆነ ሰዓት አሳልፈዋል ማለት ነው። በንባ እየተራጩ ሲመካከሩ አይተናቸዋል። ቀጣይ ክፍል ይዘን እስከምንገናኝ ድረስ ሰላም ቆዩን። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ